ሰላ ለመሰለሽ፣ አብይ ምን አለ? በትንሹ ልንገሪሽ። የሆነ ተማሪ ያለ አለ፣ በቃ ክላስ አልገባም አለ። የሆነ ቀን ዓርብ ዕለት ላይ ከዛ ክላስ ሲገባ፣ ቲቸር የፊዚክስ ቲቸር ነበረ ሲያስተምር የነበረው። ከዛ የሆነ ነገር ላይ ካልኩሌሽን ያለበትን ነገር ጽፎ ሁለት ጥያቄ ጽፎ ሄደ። ከዛ ልጁ ሲመጣ ክላስ ሲገባ አርፍዶ መጥቶ ፔሪዱ ላይ ገብቶ ሲያይ ሁለት ጥያቄ አለ። ከዛ እንዳይጠፋብኝ ሌላኛው ቲቸር መጥቶ እንዳይጠፋብኝ ብሎ ደብተሩ ላይ ጻፈ አለ። ከዛ ቤት ገባና ቤት ገባና ዓርብ ማታ ሲያስባደረ አልቻለም። በጣም ከበደው ጥያቄው አለ። ቅዳሜ መሙዱ በቃ ሞከር አለ። በጣም ከበደው አጋማሽ ላይ አንደኛው ጥያቄ መለሰ አለ ከዛ አንደኛው ጥያቄ ሳይመለስለት ቀረና ሰኞ ዕለት ትምህርት ቤት ሲሄድ ፊዚክስ አስተማሪ ገብቶ አዲስ ቻፕተር ሲጀምር እንዴት ቲቸር አሳይመንት ሰተን ነበር እኮ ምናምን አለው አለ ከዛ ቲቸሩ የምን አሳይመንት እኔ አሳይመንት አልሰጠሁም ኧረ ሰተን ሁለት ጥያቄ አርብ ዕለት ጽፋ አ እሱማ እኮ ለተማሪዎች እየነገርኳቸው ነበር ይሄ ሁለት ጥያቄዎች ሳይንቲስቶች ራሱ ተጠይቀው ያልመለሱት እዚህ ምድር ላይ ያልተመለሰ ሁለት ጥያቄ አለ ብዬ ጻፍኩላቸው፣ እና አትመልሱት። ምክንያቱም እናንተም አትችሉም፣ ማንም ሰው አይችልም። ሳይንቲስቶቹ ራሱ በቃ ተመራማሪዎቹ ራሱ ምድር ላይ ያሉት አልቻሉትም ብለው አላቸው አለ አለው ልጁን አለ። ከዛ ልጁ አሀ እንደዛ ከሆነማ እኔ አንዱን ጥያቄ መልሼ አለው አንዱን ጥያቄ መልሻለሁ ቲቸር ሲለው፣ ይሄንን ያደረገው ልጁ አትችሉም፣ አይቻልም፣ ይሄ ጥያቄ ብሎ ቢሰማ ኑሮ እሱ ማጣጥፎ አስቀምጦት ይሄድ ነበረ። ግን ስላልሰማ ያንን አንድ ጥያቄ የሚችለውን ያን ሞክሮ ሰራ። ስለዚህ ኢትዮጵያ የወደብ እንትን አይገባትም የሚለውን እኛም አልሰማንም ማለት ነው።